በዛሬው ፕሮግራማችን የምናየው በቀጥታ ሀብትን ወይም እርዝቅን የሚያመላክቱ ስምንት ኢስላማዊ የህልም ፍቾች ላይ ይሆናል። እነዚህም ስምንት የህልም ፍቾች በታላቁ ሊቅ በሙሐመድ ኢብኑ ሲሪን ረሂመሁላህ የተፈቱ ናቸው። ሁሉንም አንድ በአንድ እናያቸዋለን። አብራችሁን ቆዩ። እነዚህ ስምንት ህልሞች በቀጥታ ሀብትን ያመለክታሉ። የመጀመሪያውና አንደኛ የምናየው ማርን ወይም ቅቤን እጃችንን ስንቀባ ማየት። ይህ እጅግ በጣም መልካም የሆነ ህልም ነው። በህልማችን ማርን ወይም ቅቤን እጃችንን ስንቀባ ማየት በቀጥታ ሀብትን ያመለክታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ያላህ ሰላምና ዝነት በእናንተ ላዩ። በዛሬው ፕሮግራማችን የምናየው በቀጥታ ሀብትን ወይም እርዝቅን የሚያመላክቱ ስምንት ኢስላማዊ የህልም ፍቾች ላይ ይሆናል። እነዚህ ስምንት ህልሞች በቀጥታ ሀብትን ያመለክታሉ። የመጀመሪያውና አንደኛ የምናየው ማርን ወይም ቅቤን እጃችንን ስንቀባ ማየት፣ ይህ እጅግ በጣም መልካም የሆነ ህልም ነው። በህልማችን ማርን ወይም ቅቤን እጃችንን ስንቀባ ማየት በቀጥታ ሀብትን ያመለክታል። ማርና ቅቤን በህልም ማየት ሀብትን ያመለክታል። በተለይ እጃችንን ስንቀባ ማየት ደግሞ በሀብት መጥለቅለቅን ያመለክታል። በሁለተኝነት የምናየው አንድ የሞተ ሰው ገንዘብ ሲሰጠን ካየን ወይንም አዲስ ልብስ ወይንም ማንኛውም ጠቃሚ የሆነ ነገር ሲሰጠን ካየን ይህ እጅግ በጣም መልካም የሆነ ህልም ነው። ካልታሰበ መንገድ የሚመጣን ትልቅ ሪዝቅን ወይም ሀብትን ያመለክታል። በሶስተኝነት የምናየው በእጃችን ቁልፍ ስንይዝ ማየት፣ ይህ እጅግ በጣም መልካም የሆነ ህልም ነው። የሪዚቅ በሮች ሁሉ እንደሚከፈቱልን የሚያሳይ ትልቅ የሆነ የምስራች ህልም ነው። እንዲሁም ዲል እንደምናገኝ የሚያሳይ ታላቅ የሆነ የምስራች ህልም ነው። በአራተኝነት የምናየው የሰሙ ከብቶችን ማየት። በህልማችን የሰሙ ከብቶችን የምናየው ከሆነ ይህ አመት ለእኛ የጥጋብና የተትረፈረፈ አመት እንደሚሆን፣ እንዲሁም ትልቅ የሆነ ሀብት የምናገኝበት ትልቅ የሆነ የምስራች ህልም ነው። በአምስተኝነት የምናየው እንቁላልን ስንሰበስብ ማየት። በህልማችን እንቁላልን ስንሰበስብ ካየን ይህ እጅግ በጣም መልካም የሆነ ህልም ነው። በቀጥታ ሀብት ነው የሚያመለክተው። የሀብትን ማከማቸት፣ የሀብትን መደበር የሚያመለክት ትልቅ የሆነ የተስፋ ህልም ነው። በስድስተኝነት የምናየው በህልማችን አሳን ስናጠምድ ማየት። በህልማችን አሳን እያጠመድን ካየን በቀላሉ የሚገኝ ርዝቅን በቀላሉ የሚገኝ ሀብትን ያመለክታል። በሰባተኝነት የምናየው መርከብ ላይ እቃ ሲጫን ማየት በህልማችን መርከብ ላይ እቃ ሲጫን ካየን ይህ ትልቅ የሆነ የንግድ ስምምነት እንዲሁም በጣም ብዙ የሆነ ትርፍ ማግኘታችንን ያበስራል። ስምንተኛና በመጨረሻ የምናየው የህልም ፍች ጸጉራችን ሲረዝም ካየን በህልማችን ጸጉራችን ሲረዝም ካየን የገንዘብ መጨመርን የሀብት መጨመርን እንዲሁም ረጅም እድሜን ያመለክታል። ውድ ወንድምና እህቶች በዛሬ በክፍል አንድ ፕሮግራም ያስኩላችሁ ይህን ይመስል ነበር። በቀጣይ በክፍል ሁለት እስከምንገናኝ ድረስ በያላችሁበት መልካም ጊዜ። የህልም ፍች እንደ ህልሙ ሁኔታ፣ እንደ ሰውየው ማንነት ወይም እንደ የግል ህይወቱ የህልም ፍቹም ይለያያል። ፍጹም እውቀት ያለው አንድ አላህ ብቻ ነው። ወላሁ አለም። ይህ ቻናል በኢብኑ ስሪን ረሂመሁላህ የተፈቶ የተፈቱ የህልም ፍቾችን የምናቀርብበት የዩቱብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ የሆኑ። ወሰላሙ አለይኩም